እረከሀዲ ሁላ ማለት ነው። ለብሩክ የሌለውን ስም የምሰጡት ሁሉ ዞር እያላችሁ ማየት ትችላላችሁ። ማልቀስ እኮ አይቻልም። እኔ እኮ ዝም ብዬሽ ዝም ብዬሽ፣ እሱን ነው እንዲህ። የሀይሚ ሀዘን ያስደስተዋል ብሩክን በፕራንክ በኩል እንኳን እንዴት እንደሆነ ፊሊንጉ አይታያችሁም። ስላሳለፍነው ጊዜ ብዬ ነው ዝም እያልኩ ይሻለሁት። ባለፈው ጊዜ ኮፒ እዚህ ጋር ማለላችሁ ጋይስ፣ የጥል ኮፒ ማለ እንኳን ይሌላል ማለት ነው። ቤተሰቦች መጥኝኝ ሴት ጋር ማንኛውም የቡታ ጅራ ዩቲዩበሮች ማለት ነው ሰላም የላቸውም ሁሉም ማለት ነው። በሃይሚ እና በብሩኬ ግን የተነሳው በጣም ለየት ይላል። ዛሬ ደግሞ ይሸላችሁ የመጣሁት በጣም የማታምኑት ጭራሽ ከእውነት የራቀ ውሸት የተሞላ እቺ ደንቆሮ የሆነች ልጅ በስም አሞልድ። ፈጣሪ የትዕግስቱን ስጠኝ። ሰላም ጤና ጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደና ነኝ እግዚአብሔር ይመስገን። ይህንን ቻናል ላይክ አድርጉት፣ ቤተሰብ ሼር አድርጉት፣ ብዙ ሰው ጋር ደርሱት። ይቺ ልጅ የምሰራው ነገር ማለት ነው ምንድን ነው? ቆይ የምትቀባጥረው ቅናት እንደዚህ ምንድን ነው ያንገበግባል እንዴ? ቅናት ያንገበግባል? አንቺ ቆይ ምን ለሀይም ያዝነሽ ነው ምን ምን ምን ምን ምን አስባ እንደው ቪዲዮ የምሰራው እራሱ ነው ግራ ይገባኛል። ማውራት እስኪያቅተኝ ድረስ ማለት ነው ቤተሰቦች። ዛሬ ምን ትላለች ብሩ ግን ለሃይሚ ፍቅርህ እንዳገልጽ ተብሎ ተይዟል። ብር ይልኩለታል ይላኩለት። መብቱ ነው መብቱ ነው ብር። ፍቅር በገንዘብ ነው እንዴ የሚከፈለው? ፍቅር በገንዘብ ነው እንዴ የሚገዛው? እረ አንቺ እንዴት ነው? እረ እራስሽን አስከብሪ። ነገ የምታፍሪበትን ነገር አታውሪ። እነሱ እንደሆኑ ነገ አብረ መሆናቸው አይቀርም። የሃይሚን ስም ስለጠራች ብቻ ሃይሚን ደጋፊ እየመሰለቻችሁ ማለት ነው። እየሄዳችሁ የምታሽቃብጡ ሞታችኋል እናንተ ራሳችሁ ማለት ነው። እየምሬ ነው ስላችሁ። አሁን እንደዚህ ብሎ ሰው እንዴት ለራሱ በቃ የሆነ አይዲያ፣ ምን ይዤ መጥቼ ምን ሰርቼ ብር ላገኝ ብሎ የሚሰራውን እንዴት እንደዛ ታበረታታላችሁ? እንዴ የውሸት ወሬ የውሸት እንዴ ብሩኬ ብር ቢላክለት ቲክታክ ላይ ቢገባ መብት እኮ ነው። ቲክታከር እኮ መሆን በሷ አልተጀመረም ማለት እንዴ ሁሉም ቲክታከር ነው። ፌመስ በሙሉ ቲክታከር ነው። እንደውም ብሩክ ቲክታክ አይጨዋትም እኮ አንዳንዴ አልፎ አልፎ ነው የሚመጣው። ምን ግብግብ አድርገሽ ምን አትቃጠለሽ። እሱ እንኳን አንበሳ ቢሰጠው ማለት ነው፣ ከሚያፈቅራቸው ሰዎች ወይም ደግሞ ሌላ ነገር አለም። ራሳቸውን የቻሉ ትዳር የያዙ ይታወቃሉ። አንደኛ፣ ቁጥር አንድ የምሰጠው የልጁ የክርስትና እናት ተብዬዋ ናት። ከዛው ውጭ ማን አለ? ክርስትና እናቱን ነው የሚያገባው? አረ በስመ አብ! አረ እናንተ ከፈዋጣና ግሪኛራን ሰይጣን ይሆንሽ ልጅ። በእናትሽ ነው መልስ አትስጪ ትናንትና ፎቶ ዘቅዝቀሽ ስትሰሪ አይቻለሁ። አይቼ ዝም ምን ያልኩሽ፣ ምንም አላልኩሽም። ግን እስከ መቼ ነው እየገባሽ በሁለቱ መሀል እንደዚህ የምትበጠብጩ ነገር፣ እስከ መቼ ድረስ ነው? ጥያቄ ነው። ቤተሰቦች እስኪ እናንተ ፍረዱ። እንዴ እኛ እኮ አንበሳ የሚሰጡትን እናቃቸዋለን እኮ እናቃቸዋለን። እውነት ይዞርም የራሷን የቻለች የራሷ ህይወት ያላት ሰው ናት። ኤዱም አለች በቁጥር እናቃቸዋለን እኮ አንበሳ የሚሰጡትን። እነዚህን ደግሞ ሀይሚ ጥንቅቅ አድርጋ ታውቃለች። ምን አይነት ለእሷ ምን እንደሆኑ ታውቃለች። መቼስ እነማናቸው እነማናቸው እንደዚህ እንደዚህ የእናት ክንህል ማሳካ የሃይሚን ፍቅር የሃይሚን ፍቅር እንዳትገልጽ ብለው አንበሳ የሚጥሉት እነማናቸው? የማይታወቅ ሰው ነው። እንዲህ ቢሩክ ላይ አንበሳ ሲጥል ያየ ነው እና ያለን እኮ እስከ መጨረሻ ድረስ አይተን ነው የምንወጣው። ወጣው ልቅምቅም የሰው ልካ የሰው ልካ ያቅም አለ። የአገሬ ሰው እንዳንቺ አይነቱ እንደ ውርደት ወዴት ይጥፋ። በስም አም በዚህ ልክ ቅናት እንዲግብግብ ያደርግሻል። እና ብሩክ አንበሳ ቢያገኝ ታዲያ እኮ ማለት ነው ብቻውን አይበላም እኮ ገባሽ እ በምንድን ነው ይዟት ሄዶ የፈለገችበት ሀገር ማንም ያላየውን የሚያዝናናት? በምንድን ነው በሰራው በገንዘቡ በተሰደበበት በብር እኮ ነው አይደል? እንዴ በነፃ ነው እንዴ? ታዲያ የትም ቦታ ይዟት ሄዶ እንደ ቦርሳን ጠልጥሏት ሄዶ እንደ ቦርሳ የሚመልሳት ቤቷ በነፃ ነው እንዴ? በገንዘብ እኮ ነው። ወንድ ልጅ ደግሞ በቃ ሰርቶም ሆነ ምንም ብሎ ሆነ ወንድ ልጅ ገንዘብ ካለው ነው ሴት ልጅ ኮራ ብሎ መናገርም ሆነ ፍቅርም መጠየቅ ያለበት። ኮራ ብሎ ኮራ ሲል ነው ወንድ ልጅ ማለት ነው። በሁሉም ነገር በቃ በሁሉም በፍቅርም በገንዘብም በምንም ብትሉት። ስለዚህ አሁን ደግሞ ብሩክ እግዚአብሔር ይመስገን ይሰራል፣ ያሰራል፣ ያቃጥልሻል። ከፈለጋንችንም እየተቃጥልሽ ታይዋለች። ዛሬ ኮ ስታወራ በስማ አፏ ሁሉ ተያይዟል። በዚህ ልክ ነው እንዲህ እንደዚህ የምትቀኙ። በዚህ ልክ ነው እንዲህ የምትቃጠዩ። በዚህ ልክ ነው እንዲህ የእሱ ብር ማግኘት የእሱ ብር መከፈል ያንገበገበሽ። ለምን ምን አቃጠለሽ? እሷ ሃይሚ እኮ እንደዚህ ያላለችም እኮ ሃይሚ፣ በገንዘብ ዙሪያ በአንበሳ ዙሪያ እኳ አይደለም። ይሰጣላችሁ አይደል እንዴ ቤተሰቦች። እንደዚህ እንደዚህ ላይቭ ስለምትቀመጥ ነው እንዲህ። በላይቭ ያገኘሁብ መረጃ ነው እኳ አይደለም እኮ ያለችው? እ አንቺ ቡሽቲያም አዳምጭ መጀመሪያ ለመስራት ማለት ነው። ልክስክስ ዝም ብለሽ አትዝረክረኪ። ገና ለገና አይዲያ አጣው ብለሽ ማለት ነው። ገና ለገና ከካሜራ ጀርባ ነው የማወራው የሆነ በቃ ምን እደረጋለው ምን እሆናለው እንዴ ሽሻሽ ነው አይዲ አፍጠሪ ስሬ። የሰው ልጅ እንዴት ገንዘብ አገኘ ተብሎ ሚዲያ ላይ ይወራል። አንበሳ ተሰጠው ይሰጣው መብቱ ነው። እነሱ ደግሞ ፍቅር እንዳገጥ ተብለው ይዘውታል። ፍቅሩ ለሃይሚ ምን ይበላት? በምን ደረጃ እንዳስቀመጡት ታውቂያለሽ? ስንት ጊዜ ነው በፕራንኩ መካከል እኔና አንቺ ቃላለን ቃላችንን ሁሌ እንዳስታውስሽ አታድርግኝ የሚለው ስንት ጊዜ ነው? አንዳንድ ነገሮች እንኳን ሲፈጠሩ ሃይሜ እኔ ሁሌ ቃላችን እንዳስታውስሽ እንዳስታውስሽ አታርግኝ አስቤ አስታውሽ እያለ ስንቴ ነው። ከንፈር ህልሳም ብላ ፕራንክ ስታረገው እኔ እናንቺ ቃል አለን፣ አሁን ያ ሰዓቱ አይደለም እያለ ሲላት የነበረ ጊዜ። አረ በስመ አብ! ኧረ የዚች ልጅ ቅሌትማ እኔ ባወራው ባወራው ራሱ ኃጢያት ነው የሚሆንብኝ። በክትነሽ ነሽ የመጨረሻ ማለት ነው። መች እንደምትባርኪ ፈጣሪ ወቀልሽ እውነት፣ ልቦና ይስጥሽ። ጭራሽ የተሳሳተ መረጃ የዛንትን ቀን እንደዛ ሚካኤልን አገር ወጥቷል። አገር ወጣ ስትል አረ በስማምየት አልሄድም፣ ሄደም ጉድፈላ። አረ ይህች ጨለለች ከእህቲ በር እውነት በጣም የሚገርም የሚያስጠላ እውነት። አንቺ እውነት አንቺ ለሐሚ ደጋፊ ነሽ እውነት አንቺ ለሐሚ ታዝኝናት አለሽ፣ እስኪ እንደ ታዝኝናት አለሽ። ጉድፈላ። አረ እውነቴን ልንገርሽ እንኳን አንቺ ባህር ማዶ ያለሽው ሴት በዙሮ ያሉ ጓደኞቿ እንኳን ትናንት የምታውቃቸው ዛሬ ላይ ከጎኑ የሉም፣ ሃይሚ ማለት ነው። በዚህ አጋጣሚ በነገራችን ላይ ሃይሚና ብሩኬ ከእግዚአብሔር በስተቀር ሁሉም ሰው ፊቱን አዙሮባቸዋል። በመወደዳቸው ምክንያት ሰው ስለወደዳቸው ብቻ ሁሉም ፊቱን ያዞረባቸው ሰዎች ናቸው። ነገር ግን እግዚአብሔር ደግሞ ጥሎ አይጥላቸውም። ቢሆን ቻለንጅ ይመጣል፣ የሚዋደድ ሰው መካከል ቻለንጅ ይፈጠራል። ያ ቻለንጅ ደግሞ ይፈታል፣ አላችሁ ይፈታል። ግን ማለት ነው እስከዛው ድረስ የሰው ስም ማጠልሸቱ ምን አስፈለገ? በዚህ ልክ የሰው ልጅ ዝቅ ያለ ንግግር ተናግሮ ገንዘብ ማግኘት አግባብ ነው? እኔ አግባብ አይመስለኝም። እንዴ በጣም እኮ የሌለ ታሪክ ፈጥረሽ ነው የምታወሪው። እውነት ጭቃ ጭቃ የሚል ንግግር የሚናገር እንደ አንቺ ዩቲዩበር አላየሁም። ደግሞ በሰው ጣልቃ እየገባሽ እኔ ትናንት ለሆነች ልጅ መልስ ሰጠው፣ እሷ እንኳን ያልመለሰችው አንቺ መለሽ። ምን አገባሽ? አንቺ ዝርክርክ የተዝረከረክሽ፣ መቼ ነው ግን የምትሰለጭኝ? ሁሌ ፋርነት አያስጠላም? ሁሌ መሰገጥ አያስጠላም? ሁል ጊዜ ማለት ነው ሁሉ ጊዜ አንድ አይነት ስገጣ ይደብራል። አንዳንዴ ለየት ያለ ስገጣ ሰግጭ። ለገና ዩቱብ ቻናል አለኝ ቻናል መስራት ኤዲት ቻልኩ ብለሽ ብለሽ ከኋላ ሆነሽ ማለት ነው። አትበጥረቂ ቁም ነገር ያለ ወሬ አውሬ እንዴ አረ ሃይሚን ደገፍኩ ብሎ በዚህ ልክ መውረድ በጣም ያስጠላል። እውነት ሃይሚ ነገ ብሩክን እንደምታገኘው መቸስ እየረሳሹ እንዳይመስልሽ መቸስ ታል ይለያያሉ ብለሽ እንዳይሆን፣ ይሄን ነገር እየሰራሽ ያለሽ እውነት የምሬን ስልሽ ማለት ነው። የሚት የማለት የማይረሳ የተሳሰረ ነገር አላችሁ ሃይሚና ብሩኬ። ቻሌንጅ ቢበዛም እ ቻሌንጅ ይፈታል። ሁላችሁም በራሳችሁ መንገድ የተለያየ ነገር እያስቀመጣችሁ ነው። ነገር ግን እንንጃ ተው። በውሸት ግን እንደዚህ መማሉም ውሸት ጥግ እንዲህ መድረሱም በጣም ከባድ ነው። በጣም ነው የሚያስጠላው። ትጠየቁበት አላችሁ። ቢያንስ እንኳን ባየነው ነገር ትክክለኛ ነገር መናገር ኦኬ፣ ችግር የለውም። እንዴ ማንም ማንም ቲክታከር እኮ ቁጭ ብሎ ምናን በሳ ያገኛል። በብሩክ ተጀመረ? እንዴ አልተጀመረም። በብሩክ እንዴ አዎ፣ ባልትል ትመጣለህ። በስ እና ቢመጣ መብት እኮ ነው። አለመስጠት የእናንተ መብት ነው። ማን አስገደዳችሁ? ያስገደዳችሁ ሰው የለም። አንድ እናንተ ባሰጡት እሱ የሚሰጠው ሰው ሺ ሰው አለ። አንድ አምስት ሰው እንደዚህ አይነት ተቃውሞ ቢኖረው ሺ ሰው ደግሞ ይወደዋል። ናለን የሚለው ሰው አለ እንዴ በጣም የምታሳፍሩት መታሳፈሩት እረ ተው፣ እንደዚህ አይነት በዚህ ልክ ሰው እንደዚህ ውሸት አይወራም። የምሬን ስላችሁ ማለት ነው። ጉድፈላ እኔ የቃልዬ ውሸት፣ በስመ አብ የትናንትናው ነው። በኔ ነው የሰራችው። ለሴት ልጅ እንዴት ለሴት ልጅ ክብር፣ ለሴት ልጅ ክብር ልንገርሽ። በቃ ይሆናል አይደለም እሷን ረግጦ በየቀኑ የደበደበ በየቀኑ የሰው ፊት እንዳታይ ሰርታን እንዳትለወጥ የሚያንቃት የሚይዛት የሚረግጣት ወንድ ያንን ነው መቃወም ያለባችሁ። እንዴ ብሩክ ምን አደረገ? ሃይሜን እስከ ጥግ ድረስ ነፃነት ሰጥቶ እንድትሰራ በራሷ ኮንፊደንስ እንዲኖራት እንድትወደድለት ያላረገ ጥረት አለ ብሩክ? ኧረ ተው እናንተ ውለት ቢሳት ሁኑ፣ እግዚአብሔር ሁለት ቢሳት ሁኑ። እውነት ብሩክ ማለት የምድረገነት ወንድ ነው። ዛሬም ነገም እየመረራቸው ዋጥ አድርጉት። የምሬ ነው፣ ሃይሚ ብትለየው እንኳን ማለት ነው ተመልሳ እንደምትመጣ እንዳትረሱ፣ እንዳትረሱ። ለምን ትመጣለች? ወንድ አታ ሳይሆን ብዙ ማይረሳ ታሪክ አላት ከሱ ጋር ብዙ ነገር ማለት ነው። ይሄንን መርሳት ይሄንን መደለት በጣም ከባድ ነው እውነት። ከስልካችሁ ላይ ማጥፋት መደለት ቀላል ነው፣ ከጭንቅላታችሁና ግን ከህሌናችሁ ድሌት ማድረግ በጣም ከባድ ነው፣ በጣም ይከብዳል። አንድ እና አንድ የሆነ የተፈጠረው ነገር ለምን እንደሆነ አጀንዳውን እያወቃችሁ፣ በዚህ ልክ ግን የሱ ሞራል እንዲህ አወርታችሁ እንደዚህ ቀቅላችሁ ለትበሉት መድረሳችሁ በጣም ያስጠላል። በጣም ባላደረገው ባላጠፋው ነገር ርዕሱ በሱ አልተነሳ በሱ ተነሳ መነሻው ተጀመረ ተባለ እንጂ ርዕሱን እኮ እሱ አላመጣውም። ይሄ እውነታ ደግሞ እሱ ጋር እኮ ይሁን አይሁን አላያችሁም። ከዚህ በፊት እኮ እሷም ሰርታ አሳይታችኋለች ሰርታ ሳይታችኋለች እኮ ከካሜራ ጀርባ ጨርሼ የመጣው ብላ አምነናት ተቀብለናታል። ብሩክ ጋር ግን የሚያምን ጭንቅላት አጣችሁ እናንተ። ባታምናት ግን እሱ አምናው ከጎኑ ነው ያለችው። መቼም አትርቀውም መቼም አትጠፋ ቃሊ። አስቢበት፣ ለምታወሪው ወሬ ጭንቅላትሽን አሰሪው። እውነት አንቺ ደንቆሮ ቪዲዮሽን ስሰማ ያስቀኛል። እውነት የምሬን ነው። ለብሩክ በዚህ ልክ እንዲወገብሽን እንዴ! ተይ እንጂ ቻናል ማጣትም የሚባል ነገር አለኮ ምን ሆነሽ ነው አንዳንዴ እኮ ቻናል ማለት ነው ጥሩ ነገር ካላስተላለፍሽ በራሱ የሚዘጋበት ጊዜ አለ ይህን ታውቂያለሽ እንግዲህ ገና ለገና አፌ ማውራት ቻለ ብለሽ ገና ለገና ተጣሉልኝ ፍንጫ አገኘው ብለሽ እንደዚህ መፈንጨቱ እንደ እንቦሳ ጥጃ ትንሽ ይደብራል ስነ ስርዓት ብትይ በጣም ጥሩ ነው እኔ ቤተሰቦች ሀይሚን ለምን ደገፈች አይደለም የኔ ጥያቄ ግን የምታደርገው ሀራካት ምንድን ነው እነዚህ ልጆች ነገ ማይገናኙ ነው የሚመስላቸው። ይገናኛሉ እኮ ነገ መገናኘታቸው አይቀርም። ይሄንን ጥንቅቅ አድርጋችሁ ሳቃላችሁ ለእናንተ አይነገራችሁም። ማንም ሰው እኮ ይጣላል፣ ይጋጫል፣ ነገ ግን የተለየ ፍቅር ይመጣል እያሳዩችሁም አይታችሁታል። ስለዚህ ምንም አዲስ ነገር ለማይፈጠር ነገር ያንቺ ማጨብጨብ ወደኋላ ነው እንጂ የሚቀረው ወዴትም አያደርስም። የኔ ውድ ቤት ሰዎች እውነት እኔ ለሃይሚ ቅናት ይዞኝ ወይ ደሞ ለሃይሚ ምቀኝነት ይዞኝ የሚመስላችሁ ሰዎች አላችሁ እኔ ግን እንደዛ አይደለም ፈጣሪ በሚያውቀው እኔ እንደዛ አይደለም እውነት ቃል እያደረገች ያለችው ነገር ለብሩክ በጣም ያስጠላል እሱ ከደረሰበት ስም መጥፋት ይልቅ የእሷ የምታወራው ወሬ በጣም ያስጠላል በጣም ይደብራል ያልሆነውን ሆነ እያሉ የማሉ ማውራት አይደብርም በሰው ህይወት ውስጥ ገብቶ በጣም ነው የሚደብረው። አሁን አንቺ ብር ሲላክለት አይተሻል? ደረሰኝ ደርሶሻል? አልደረሰሽም። ደርሶኛል ብለሽ የምታወሪው እኮ በቀደም በቀደምኩ ውጭ ሄደ ብለሽኮ የደረሰሽን መረጃ አየነው እኮ ደርሶኛል ብለሽ ማለት ነው። ስለዚህ እየዋሹ እንደሚያወሩሽ ማወቅ መቻል አለብሽ። እና በጣም ብቻ አዝናለሁ እንደዚህ በማውራትሽ ወሬኛ